ሰላም ሰላም፣ ውዴ ዲጄ ናቲካር ማርኬት ቤተሰቦች፣ ዛሬ ደግሞ የእያንዳንዱን የመኪና የሳምንቱን ዩዝድ መኪና ዋጋና ባንክ ለእያንዳንዱ መኪና ስንት ስንት ብር እንደሚያበድራችሁ ነው ይዤላቸው የመጣሁት። ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ፣ ይህንም ቪዲዮ ላይክ በማድረግ ጀምሩት። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን እያስቀመጣችሁልኝ መኪኖቹን ላሳያችሁ እንደ ተመለከታችሁት የያሪስ ኮምፓክት ከ2005 ሞዴል ጀምሮ እስከ 2010 ሞዴል ከ1 ሚሊዮን 250 ሺህ ብር ጀምሮ እስከ 1 ሚሊዮን 600 ሺህ ብር ድረስ እየተሸጠ ነው። ባንክ ደግሞ ለያሪስ ኮምፓክት 2005 እና 2006 ሞዴሎቹን 600 ሺህ ብር፣ ከዛ በላይ ላሉት ደግሞ ከ2007 እስከ 10 ላሉት ደግሞ 700 ሺህ ብር ድረስ እያበደረ ነው። ቡድኖቹ ደግሞ ቶዮታ ቪትስ በብዙዎቻችሁ በጣም ተወዳጅ የሆኑ ራይድ ከተማችን ላይ በብዛት እየሰሩ ያሉ መኪኖች ናቸው። በአራት ፒስተን በአንድ ሺ ሲሲ የምናገኛቸው ከአንድ ሚሊዮን አራት መቶ ሺ ብር ጀምሮ እስከ አንድ ሚሊዮን ስምንት መቶ ሺ ብር ድረስ በሁለት ሺ አንድ ሞዴል እና በሁለት ሺ አራት ሞዴል ባለ ጋፕ ውስጥ እየተሸጡ ነው። አውቶማቲክ ትራንስሚሽኑ እንዲሁም ደግሞ ቪትሲ ያሪስ በማኑዋል ትራንስሚሽን ያልዞረ ሲሆን እነሱን ደግሞ ከአንድ ሚሊዮን ሁለት መቶ ሺ ብር ጀምሮ እስከ አንድ ሚሊዮን አምስት መቶ ሺ ብር ድረስ ከሁለት ሺ አንድ እስከ ሁለት ሺ አምስት ባሉት ሞዴሎች እናገኛለን። ለእነዚህ መኪኖች ደግሞ ማይክሮ ፋይናንስ አራት መቶ ሀምሳ ሺ ብር ብቻ ነው ብድር የሚሰጠን፣ ቀሪውን በካሽ እየተከፈለ እየተሸጡ ይገኛል። እየተመለከታችሁት ያሪስ ቤልታ ደግሞ ራሱ ያሪስ ኮምፓክት ኢንጂን ሲሆን ቦዲ ታይፑ ደግሞ ሴዳን ቦዲ ነው። ያኛው ኮምፓክት ቦዲ ነው ልዩነታቸው። ያሪስ ቤልታዎቹን ደግሞ ከ1 6 50 ጀምሮ እስከ 1 8 50 ድረስ በ2005 ጀምሮ እስከ 2010 ሞዴል ባለበት እናገኛቸዋለን። ትራንስሚሽናቸው ማኑዋልም ቢሆን አውቶማቲክም በዛ ርንጅ ዋጋ ውስጥ ነው የሚሸጡት። ማኑዋል ትራንስሚሽኖቹን ያልዞረ በኢሮፕ ስታንዳርድ እናገኛቸዋለን። በ3 ፒስተንም በ4 ፒስተንም አላቸው። አራት ፒስተን ሲሆን እስከ 2 ሚሊዮን ብር ድረስ ዋጋ ላይ እየተሸጠ ይገኛል። ባንኮቹ ለሁለቱም መኪኖች አንድ አይነት ዋጋ ነው የሚሰጡት፣ ሰባት መቶና ስድስት መቶ ሺ ነው። ባንክ ስላቹ ያው በተለምዶ ነው የሚያበድረን ግን ማይክሮ ፋይናንስ ነው። በነዳጅ ቁጠባቸው የሚታወቁትን አገራችን ላይ ደግሞ አሁን ላይ በጣም የተስፋፉትን የሱዙኪ ምርት የሆኑት ሱዙኪ ሴናሪዮ፣ ሱዙኪ አልቶ፣ ሱዙኪ ስዊፍት እና ሱዙኪ ዲዛይር ደግሞ የነሱን ዋጋ እነግራችኋለሁ። ሱዙኪ ሴናሪዮ በአውቶማቲክ ትራንስሚሽን ከ2021 ጀምሮ እስከ 22 ድረስ ቦዲያቸው በተለያየ ቦዲ ታይፕ ያሉ ሲሆኑ በፎቶ አሳያችኋለሁ። 21ዱ የኛው 22 ሞዴል ነው ሁለት ሚሊዮን 300 ሺ ብር እና ሁለት ሚሊዮን 350 ሺ ብር ድረስ እየተሸጡ ነው። ባንክ ለእነዚህ መኪኖች አንድ ሚሊዮን ብር ብድር ይሰጠናል። ሱዚኪ አልቶውን ደግሞ በማኑዋል ትራንስሚሽን የምናገኘው ሲሆን እነዚህ ቦዲታይ በደንብ አነስ ያለ ኮምፓክት ሳይዝ ነው። እነዚህ መኪኖች ደግሞ ከአንድ ሚሊዮን 550 ሺ ብር ጀምሮ እስከ አንድ ሚሊዮን 700 ሺ ብር ድረስ እናገኛቸዋለን። ሞዴላቸው ደግሞ 2016 እና 17፣ 15 ናቸው። ሱዝኪ ዲዛይር እና ሱዝኪ ስዊፍት ደግሞ ተመሳሳይ ነው። ዋጋቸው እንደየ ከለራቸውና እንደየ አቋማቸው የተለያየ ዋጋ አላቸው። ከ2 ሚሊዮን 500 ሺህ ብር ጀምሮ እስከ 2 ሚሊዮን 850 ሺ ብር ድረስ እንደየ ኪሎሜትራቸው እንደየ ይዞታቸው እንደየ ከለራቸው እየተሰጡ ነው። ለእነዚህ መኪኖች ደግሞ 1 ሚሊዮን ብር ማይክሮፋይናንስ ብድር ያበደረናል ማለት ነው። በብዙዎቻችን በጣም ዝንጥ ያለ በጣም የምንወደው ደግሞ የሃይወንዳይ ምርት የሆነው ሃይወንዳይ አቫንቴ ደግሞ በማኑዋል ትራንስሚሽን እና በአውቶማቲክ ትራንስሚሽን አለው። በማኑዋል ትራንስሚሽን ሃይወንዳይ አቫንቴ ከአንድ ሚሊዮን አምስት መቶ ሺ ብር ጀምሮ እናገኘዋለን። በአውቶማቲክ ትራንስሚሽን ደግሞ ከሁለት ሚሊዮን ጀምሮ እስከ ሶስት ሚሊዮን አምስት መቶ ሺ ብር ባለው ሬንጅ አዲሱን ቦዲ ሳይጨምር እናገኛቸዋለን። ቶዮታ ኮሮላ በብዙዎቻችን በጣም የሚታወቀው ጠንካራ የሆነ መኪና በ1.6 ሲሲ በሴዳን ቦዲ እናገኘዋለን። ይህንን መኪና ልክ እንደሌሎቹ መኪኖች በከለራቸውና በትራንስሚሽናቸው ዋጋቸው ይለያያል። ማኗል ትራንስሚሽኖቹን ከ1 ሚሊዮን 350 ሺ ብር ጀምሮ እስከ 1 ሚሊዮን 600 ሺ ብር እናገኛቸዋለን። አውቶማቲክ ትራንስሚሽኖችን ደግሞ ከአንድ ሚሊዮን ዘጠኝ መቶ ሺ ብር ጀምሮ እስከ ሁለት ሚሊዮን አምስት መቶ ሺ ብር ድረስ እየተሸጡ ነው። እነዚህ መኪኖች ለዛሬ ይዤላችሁ የመጣሁት እነዚህ መኪኖች ነበረ። ሌላ ጊዜ ኤሌክትሪክ መኪኖች እና የተለያዩ ሌሎች የቀሩትን መኪኖች ዋጋ ይዤላችሁ ይመጣሉ። እስከዛ ቤቱ ሰብስክራይብ እያደረጋችሁ እንድሰራላችሁ የምትፈልጉትን ቪዲዮ ኮሜንት ላይ አስተያየታችሁን፣ ሀሳባችሁን አስቀምጡልኝ። ቲክቶካችን ላይ እየገባችሁ ደግሞ እያንዳንዳቸውን መኪኖች የሚሸጡበትን ዋጋ እዛ ላይ በቪዲዮ ሰራላችኋለሁ እየገባችሁ ማግኘት ትችላላችሁ። ቴሌግራምን ፌስቡክም አለን። ዲጂ ናቲ ካር ማርኬት እያላችሁ ሁሉም ላይ ፎሎ እያደረጋችሁኝ ስለምታበረታቱን እናመሰግናለን። በ092378473 ወይም ደግሞ 0931429999 ላይ እየደወላችሁ እነዚህ መኪኖች ማግኘት ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ሊያስቀምጡልን ይመቻችሁ።